ሀይ ጋይዝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ቅድም ቪዲዮ እየሰራሁኝ እየነበረ አጠፉብኝ። በዛው ተናድጄ ተውኩት ማለት ነው። እንዴ ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱልላ። ሰላም ነኝ። በያላችሁበት ሰላማችሁ ብዙ ትይበል እንደሚሰማ ተስፋ አደርጋለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ያው ቪዲዮ መስራት አቁሜ ያለክትቻለሁኝ፣ ኦልሞስት አሁን አራት ቀን አምስት ቀን ሆነ መሰለኝ። ደህና ናችሁ ወይ? ስራ እንዴት ነው? ከኔ ጋ ሁሉን ሰላም ነው። ዛሬ ግን እጥርና መጠን ያለ ቪዲዮ ልስራላችሁ ብዬ ነው ተመልሼ ስለማልመጣ እንዲታውቁ ስለመፈልግ ነው። እናም ደግሞ እናንተ ተጠቃሚ ትሆናላችሁ ብዬ አስቤ ነው። ይሄን ቪዲዮ ግን አዳምጡት፣ አዳምጡት ይጠቅማችኋል። ለእኔ አይደለም ዛሬ የሰራሁት ለእናንተ ነው። እኔ ካሁን በኋላ ቪዲዮ ስለማልሰራ ለእናንተ ስለሚጠቅም ሸርም አድርጉት። አንደኛ የሚፈልግ ይኖራል። ማትፈልጉ ሰዎች ካላችሁ የሚፈልግ ስለሚኖር ሸር አድርጉላቸውና እነሱ ተጠቃሚ ይሆናሉ ማለት ነው። እሱ ምንድን ነው ወደ ገደለው ልግባና ቢሉውን ማንዛዛት አልፈልግም። እኔ ለራሴ ለአንዴና ለመጨረሻ ጊዜ ስለሆነ ማለት ነው። ሶ አሁን እኔ ድጋሜ ፊሉ ስለማሰራ እያንዳንዱ ነገር ልታዳምጡት ይገባል። አዳምጡትና የሚፈልግ ካለ ኦኬ፣ የማይፈልግም ካለ ደግሞ ለሚሰራበት ምናምን እንድትሰጡ። እሱም ምንድን ነው ቻናሌን እኔ ከአሁን በኋላ ቪዲዮ አልሰራበትም። አንደኛ ሁሉም ነገር ተስተካክሏል። ኦልሞስት ሰላሳ አሁን ዶላር መቁጠር ነው፣ ከሰሩበት ይቆጥራል። ምንም ነገር ከሰሩበት ያሰራል ማለት ነው። አንደኛ አሁን ላይ ዩቱብ ከፍቶ ሰዓት ለመሙላት፣ ሌላውን ተውት፣ ሰዓት ለመሙላት አንድ ሺህ ሰብስክራይብ በጣም ሲምፕል ነው እንበል። በዚህ ሰዓት ግን ሰዓት በጣም ከባድ ነው። እንደገና አሁን ደግሞ አብዛኞቻችን መዳን ቤት እርዳታ እያገኘን አይደለም፣ በራሳችን ነው። ለዛ ለዛ ጥቅም አለው በሚል ቻናል የሚፈልግ የሚገዛ ካለ የኔን መውሰድ ትችላላችሁ። እኔ እንደዚህ ህዙ የማለት የለፋሁበትን ያክል ነው እንጂ በኢትዮጵያ ብር ትንሽ በቃ ትንሽ በኢትዮጵያ ብር ማለት ነው ለስ ስለለፋሁበት አራት ሺህ ሰዓት ምናምን እሱ ላይ እጅግ በጣም ፎከስ አድርጌበታለሁ። ቻሌንጅ አሳልፌበታለሁ። እኔ ብቻ ሳልሆን ጓደኞች ሁላ ራሱ በጣም ዋጋ ከፍለውበታል። ለዛ ለዛ ነው እንጂ እኔ ይሄን ሽጬ እጠቀማለሁ ብዬ በማለት አይደለም፣ ግን ለፍቼበታለሁኝ። መጀመሪያ ላይ እኛ ጀማሪ ስንሆን በጣም ያለፋናል። በተለይ ደግሞ እኛ በከፈትንበት ወቅት ምንድን ነው በዓመት የግድ አንድ ሺህ ሰብስክራይብና አራት ሺህ ሀዋር ማግኘት ስላለብን ያ ያን ነገር በጣም ለፍጀበታለሁኝ። ወስዳችሁ መስራት የምትፈልጉ ካላችሁ ኮሜንት ላይ ያስቀምጡልኝ። እኔ ደግሜ ፊዱ አልሰራ በዚህ ጉዳይ ላይ ማለት ነው። ድጋሜ ፊዱ ስለማልሰራ እዛው ሪፕላይ ነው የምመልስላችሁ። እኔ ፈልጋለሁኝ። ቁጥርሽን ካላችሁ ደግሞ ቁጥሬን እዛው አስቀምጥላችሁና መቼም ያው የቻናሉን ፓስወርድ ዘላል አስቀምጥላችሁም ይሰረቃል። ስለዚህ ቁጥር አስቀምጥላችኋለሁ፣ ሪፕላይ መልሼ ትደውላላችሁ፣ ፓስፖርዱን እሰጣችኋለሁ። እሺ ጋይስ ቪዲዮ ተቋርጦ ቀረ እኮ በግድ ነው። አሁን እን ምንም ብያጥፋ ፍ የመጣሁት ማለት ነው እና ያው ውሰዱና ተጠቀሙበት ለማለት ነው። ለስራ አሪፍ ነው ለሚሰራ ሰው እንደዝበት በነገራችን ላይ ስራ ያበረታታል ብዬ አስባለሁኝ። የምር እኔ እራሱ ሁሉ በቃ ብሰጣቸው ደስ ይለኛል። ምክንያቱም እየተጠቀሙበት እስካልሆነ ድረስ ሌላ ሰው ሚጠቀምበት ጥሩ ነው ብዬ በማሰብ ነው። ኮሜንት ላይ ያለውን ነገር አሳውቁኝ። ያው ከፊዱ ማነው እንትኑ አስወጣኝና እንደገና በጀርባ መጣሁ ማለት ነው። ያለው ነገር ይሄን ይመስላል። ተጠቀሙበት ለማለት ነው ጋይዝ። ያው ለሚሰራ ሰው የሚሰራን ሰው ማበረታታት በጣም ጀግንነት ነው ለራስም ለሚሰራውም ሰው ሰፖርት ማድረግ፣ አድቫይስ መስጠት ምናምን ነገር ጥሩ ነው ብዬ አስባለሁ። እኛ ደግሞ እዚህ ጋር አድቫይስ የሚያደርገ ሰዎች ስለሌሉ ያው ስራ ስንይዝበት ነው ሁሉም ያንን ስራ ለመጠየቅ ወይም ደግሞ እንደዚህ እንደግዥ ለመግዛት ምናምን አይነት ነገር ሲመጡ ያንን ሰፖርት ለማድረግ ካልሆነ በስተቀር እኛ ጋር ዚጋ ያው ጣለባ ነው በቃ ነው ጣለባ ያንን ያለ አይደለ ሳፕሶፕ ማን ነው አም ሶሪ ሳብቱ ሶፕ የሚባለው ነገር አለ አይደል እንደዛ አይነት ነገር ነው ውዬ የሆነ ያለው ስለዚህ የሚጠቀም ሰው ደግሞ የሚሰራ ሰው ሲጠቀምበት ጥሩ ነው ብዬ ስለማስብ ነው ያለውን ነገር ኮሜንት ላይ ያስቀምጡልኝ ኮሜንት ላይ ያለሁኝ ከዛ ሪፕላይ መልስላችኋለሁ ለአንድና ለመጨረሻ ጊዜ ለመሰናበት ነው ጋይዝ። እኔ ተስፋ ቁረጡ እያልኩ ሳይሆን ስለ እንደኔ የሆነ ሰፖርቱ የሚያደርጋችሁ ሰው ያስፈልጋል። እንዲሁም ደግሞ እንመሰላችሁ ለኒ እንደዚህ መዳን ቤት ተደብቀን ምናምን ነገር የምንሰራው ነገር ብዙም አድቫይስ የሚሰጠን ሰው ስለሌለ የሚያደርገንም ሰው ስለሌለ ያኔ በቃ ጊዜ እንትን ማለት ነው። እሱ ምንድን ነው ዩቱብ አንዳንድ ጊዜ በስራ ላይ ስራ እንትን ማለት ይፈልጋል ማለት ነው። ለዛ ነው እኔ የሚያኔ ውሰዱና ሰሩበት ማለት የፈለኩት። ውስዳችሁ መስራት ትችላላችሁ ማለት ነው። ስለለፋሁበት ነው እንጂ ባይ ዘ ወይ እኔ ኢቨን ራሱ ግዙ ማለት አልፈልግም ባይ ዘ ወይ ማለት ነው። እና ግን ያው ለፍቼበታለሁ እስከዛም ድረስ አራት ሺህ ሰዓት ሰብስክራይብ መሙላት በዛ ሰዓት በጣም ከባድ ጊዜ ነበር። ራሴ ሳይሆን የሆነ ጊዜያቸው አለ፣ ጓደኞችም ለፍተውበታል። በነገራችን ላይ ማለት ነው ሰው ሁለት ቻናል አሳድጎ አገር ለመግባት ይታገላል። እኔ ለአንዱ መሆን አቅቶኝ ለእናንተ አቅርበዋለሁኝ። መስራት የሚፈልግ ሰው መጥቶ ውሰድ እና የስራ እያልኩኝ ነው ማለት ነው ጋይስ። ከዛ በመቀጠል ደግሞ በዚሁ አጋጣሚ አንድ የምለው ነገር ምንድን ነው፣ በነገራችን ላይ ሌላ ፊቱ ሰራ በደስ ነበር ግን ስለማልመጣ ልናገረ ናለ ታላላቂ ቶበሮች ማለት ነው እነዚህ የኛን አድቫይስ የሚፈልጉ የኛን አድቫይስ ብቻ የሚፈልጉ ሰዎች፣ እስቲ ትንንሽ ቶበሮችንም ሰፖርት አድርጓቸው፣ አሳድጓቸው ለማለት ፈልጋለሁ። ከዛ በመቀጠል ደግሞ አንድ ሰሞኑን ያየኋቸው የቲክቶከሮች ወይም ደግሞ የቶበሮች የሆኑ በቅርቡ እነሱ ልጆች ግን በጣም ሳላደንቅ አላልፍም። እነሱ ማንና ማን ናቸው? ኢክራም እና ይሳም ባለፈው፣ እንዲያውም ስለ ትዳራቸው ስለ እውነታ ህይወታቸው ባለፈው ጭቅጭቅ የፈጠሩት ነበሩ። አሁን ላይ እንግዲህ ይስተካከል አይስተካከል አላውቅም። አቀው ነገደ ይስተካከል ደስ ይላል። ሰው ለተመልካች ምናምን እነሱ እውነት ለመናገር እኔ ቲክቶክ ላይ አንዳንድ ጊዜ ይገባለሁኝ ሪፖስት እና ሸር ኮፒ ሊንክ ያደርጉላቸዋል። ጀማሪ ቶበሮችም እንደዚሁ ስቶሪ ያደርጉላቸዋል። ኢንስትግራም እና ቲክቶክ ስቶሪ ላይ የነዛን የጀማሪ ቶበሮችን ቻናል ቀርጸው አላደል ሄተብን ምናምን ቀርጸው ያንን ስቶሪ ያደርጉላቸዋል ማለት ነው። የምር በጣም ነው፣ ብዙ አጋጣሚ ላመሰግናቸው እፈልጋለሁ ማለት ነው። ኮሜንታችን ምናምን ነገር ያያሉ ከዛ ቻናችን ጫን ብለው ሄዶ ቀርጸው ስቶሪ ያደርጋሉ። እናመሰግናለን በዚ አጋጣሚ።